ሰላም ጤና ይስጥልኝ፣ ውድ የዴዚና ሌሲቱ ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ ያለሁላችሁ፣ ቤተሰብ ዛሬ በጣም ደስ በሚል ቪዲዮ ነው የመጣሁት። ዴዚዬ የጨረቃዋ የኔ ውብ፣ እንደምታዩት እምር ብሎባታልና፣ ሰርፕራይዝ ነው ሌላ ጊዜ ነው ማሳያችሁ ብላን የነበረውን ቀሚስ እንደዚህ በሚያምር መልኩ እንግዲህ ለብሳ መታለች ማለት ነው። እጅግ በጣም ነው የሚያምረው፣ እጅግ በጣም ነው የወደድኩትና እስኪ ለማንኛውም አይተን እንመለስ። እንግዲህ ቤተሰብ እንዳያችሁት ነው። በጣም የሚያምር የሚያምር እቃ ቀሚስ ነው። እጅ ሽባረክ። እውነት ይህን ቀሚስ የሰራሹ እጅ ሽባረክ። በመቀጠል ደግሞ ሰርፕራይዝ ያደረግሻት የላክሽላት ልጅ እጅግ በጣም ነው የምናመሰግነው። የእውነት እኛ እንደ ወዳጅ እንደ ተከታይ ሁላችንም እናመሰግንሻለን። በጣም የሚያምር እና ቆንጆ የሆነ ቀሚስ ነው የላክሽላት እና በጣም የሚያምር ነው ቤተሰብ፣ እኔ በጣም ወድጄዋለሁ። እኔ አላውቅም በቃ ይቺን ልጅ ምን ላድርጋት ቤተሰብ የእውነት እኔ ከልቤ ነው ከልቤ ነው በቃ እምላችሁ ላይክ አምሮባት ሳይ ዴዚ እየሳቀች ተደስታ ሳይ በጣም ነው የምደሰተው በቃ አይ ዶንት ኖ አልገባችሁም አልገባችሁም የእውነት በጣም ነው በቃ የምደሰተው እና በጣም ነው የሚያምረው በቃ ላይክ በጣም ውስጤን ደስ ስላለው ሼር ላደርጋችሁ ብዬ ነው እና ይህን ቀሚስ ደግሞ ካስታወሳችሁ የሆነ ጊዜ ሰርፕራይዝ ነው ላይክ አላሳየችንም ለአዲስ አመት የአዲስ አመት ጊዜ ለብሳው ነበረ። ላይክ ግን ሙሉን አላሳየችንም ነበረ። ቪዲዮ ሰርቼ ነው ፖስት ማደርግላችሁ ብላ ነበረ። ቃሏን ጠብቃ ቪዲዮ ሰርታ ፖስት አድርጋልናለች። እና እጅግ በጣም ነው የሚያምረው ቤተሰብ። እኔ ዴዚ ሲያምርባት፣ በነገራችን ላይ እኔ ዩቱብ ላይ ቪዲዮ ሰርታችሁ ስትወስቱ በጣም ብዙ ሰው ያያል አደለም? ለዚያ ላይክ ለምን እንደምፖስታት ልንገራችሁ። በጣም እንደዚህ አምሮባት ስትመጣ ምፖስታት በጣም ብዙ ሰዎች እንዳያት ስለመፈልግ ነው። ወዳጅ መስለው ጠላቶች በጣም እሷ አምሮባት ደስታ ማየት ማይፈልጉ ሰዎች አሉ፣ ገባችሁ? እና በጣም ብዙ ሰው እንዳማረባት ደስተኛ እንደሆነች እንዲያያት እፈልጋለሁ። ዩቲዩብ ላይ የሚፖስታት ለዛ ነው። ዩቲዩብ ላይ ስትፖስቱ በጣም ብዙ ሰዎች ያሉ፣ እና ሁሉም ሰው ዴዚን አምሮባት ስትመጣ እንዲፈግታ እንኳን ይህ አይደለም፣ እያለቀሰችና ልቧ ተሰብሮም እየተፖሰተ ነው። ስለዚህ ሁሉም ሰው ማየት አለበት። የኔ ፍቅር፣ የኔ አበባ፣ የኔ ማር እንደዚህ አምሮባትማ ሁሉም ሰው ማየት አለበት እና ለዛ ነው እኔ ፖስት የማደርገው። በነገራችን ላይ በጣም ነው የምወዳት እኔ። አይዶኑ እናንተ በቃ አልገባችሁም እናንተ። ምናልባት ለዩቱብ ብለሽ ነው ምናምን ልትሉ ትችላላችሁ። አይደለም፣ እኔ ለዩቱብ ብዬ ከሆነ በጣም ብዙ ፍቅረኛ ማቾች አሉ በእነሱ መስራት ይቻላል። በጣም ብዙ እኛ ኢትዮጵያኖች በአጀንዳ የተባረግን በጣም ብዙ አጀንዳ ይመጣል በየጊዜው ምናምን ግን እነሱ መፖሰት ይቻላል ኢዚ። ይህን ለማድረግ ግን እኔ አልፈልገውም። እኔ መቼም ዴዚን መፖሰቴን አልተውም። መቼም ዴዚ ምንም አይነት ነገር ቢፈጠር ሁሌም ከጎኗ ከሚቆሙ ሰዎች መሀል አንዷ ነኝ። በምንም አይነት ሁኔታ እኔ ከዴዚ ውጭ ሌላ ሰው ሪከርድ አድርጌ እንኳን መፖሰት በጣም ነው የሚያስጠላኝ። የእውነት ስነግራችሁ ማለት ነው እና አይዶኖ በቃ የሆነ ከልባችሁ የምትወዱ ሰው አምሮበት ስታዩ እንዴት ነው ፊሊንጉን፣ ታውቁታላችሁ አይደለ? ላይክ እንደዛ በቃ በጣም ደስ የሚል ስሜት ነው የተሰማኝ። እና የእኔ ፍቅር በጣም ነው የምታምሪው። ቀሚስሽ በጣም ያምራል። አንቺ በጣም ታምሪያለሽ። ጸጉርሽ ያምራል። ኦ ማይ ጋድ እና ደግሞ ከስር አሌክስ የመጀመሪያ ብላ ታጋ አድርጋው የመጀመሪያ ብላለች። እና ሬዝዬ የመጀመሪያሽ ብቻ አይደለም አሌክስ የመጀመሪያሽ ብቻ ሳይሆን የመጨረሻሽም ነው። ይሄን ደግሞ አስረግጬ ነው የምነግርሽ የእውነት ነው ብልሽ አሌክስ እስከ መጨረሻም ከአንቺ ጋር ነው የሚሆነው። በዛ ሁሉ ውጣ ውረድ አልፋችሁ መቼም ሴጣን መሀላችሁ ይገባል ብዬ ከዚህ በኋላ ተስፋ አላደርግም። በእርግጥ የሰው ልጅ አብሮ ሊሆንም ላይሆንም ይችላል። ሊሆንም ላይሆንም እንችላለን ብሎ ነው ጓደኝነት የሚጀምረው እና ግን ደግሞ ሁለታችሁም እግዚአብሔር እንትን ብሎ ነው ያገናኛችሁ። በብዙ ነገር የምትቀራረቡ የምትመሳሰሉ ልጆች ናችሁ፣ ና መቼም አትለያዩም እና ዴዚዬ፣ ሀሳብ አይግባሽ ሀሳብ አይግባሽ አሌክስ የመጀመሪያሽ ነው የመጨረሻሽ የሚያደርገዋል እግዚአብሔር ይህን ደግሞ እኛን ጸልይበታለን በደንብ ነው ጸሎት የምናደርግበት እና ተገናኝታችሁ ደግሞ ድጋሚ ተገናኝታችሁ በቃ ድጋሚ ባትለያዩ የእውነት እኔ ሰርጋችሁ ነው ማየት የምፈልገው። በቃ ያችን ቀን ነው ማየት የምፈልገው። ሰርጋችሁ፣ ተጋብታችሁ፣ ወልዳችሁ፣ ፋሚሊ መስረታችሁ ሁሉ ነገር ሰላም ሆኖ ሴጣን አፍሮ እሱን ነው ማየት የምፈልገው እና በጣም ነው ደስ ያለኝ እኔ ዴዚ አምሮባት ሳይ በጣም ደስ ይለኛል። እና ቪዲዮ ላይ ደግሞ የኒ ማኛ መልስ ተመልሶልሃል ብዬ ተስፋ አደርጋለሁ። ምክንያቱም ቪዲዮ ላይ ካያችሁ ዴዚ ቀለበቷን ስታሳየን ነበር። እና ብለኛ አይደለም፣ ባይዘዌ ብርቆኖባት ምናምን አይደለም ያው ትላንትና ፖስት ያደረግኩት ቪዲዮ ላይ ነገራቸዋለሁ። እና ላይክ የኒ ማኛ ስለነሱ ሲጠይቅ ነበር ና አብረነን መቼም አንለያይም የሚለው መልስ ለሱ ለመመለስ ነው። ቀለበቷን ስታሳይ ስታሳየ የነበረው ቪዲዮ ላይ እና ዮኒ፣ ይሄ ለአንተ በቂ መልስ ነው። ከዚህ በላይ ለአንተ ወጥቶ በቪዲዮ መመላለሱ ምናምን ተገቢ አይደለም፣ አስፈላጊ አይደለም። አትመጥናቸውም። እንጂ አሌክስ ብቻ በቂ ነው ላንተ። ታውቀዋለህ ከአሌክስ ጀግና የሆነ መከታ የሆነ ባልነለት እና ተመልሶልሃል ብዬ ተስፋ አደርጋለሁ አቶ ዮኒ ማኛ። ከዚህ በኋላ ስለ እነሱ ልጆች እንደማጠይቅ እንደማታነሳ ተስፋ አድርጋለሁ። በቅርቡ ደግሞ ሰርጋቸውን ታያልክ። ያ ይህን ነው ማለት የምፈልገው። ሁሉም ላይክ ዴዚና ሌስን የምጠሉ ሰዎች መቼም ከዚህ በኋላ ላይቭ ላይ ስታለቅስ ችግር ተፈጥሮ፣ ላይክ ተጣሉ ምናምን ይናፍቃቸዋል። እግዚአብሔር ያጣምረው ማንም አይለየውም እና በጣም በብዙ ውጣ ውረድ መሀል ያለፉ ልጆች ናቸው። ዴዚ አሁን ያለችበት ሁኔታ በጣም ጥሩ ነው። በራሷ መወሰን ትችላለች። አሁን ላይ ወጥታ መግባት ትችላለች። ስራ ጀምራለች። ስራዋን ሰርታ እንደ ማንኛውም ሴት ስራዋን ሰርታ ራሷን ጠብቃ ወደ ቤቷ ትመጣለች። ላይቭ መግባት ካለበት ላይቫን ትገባለች፣ ትወጣለች። ይሄ ትልቅ ለውጥ ነው ለዴዚ ላይ ከዚህ ሁሉ ጀርባ ደግሞ አሌክስ አለ። አሌክስ እኔ ሁሌም ነው ማመሰግነው። የእውነት ቤተሰብ ምስጋና የሚገባው ልጅ ነው። እንደዚህ ጠንካራ እንድትሆን ስራ እንድትጀምር ስራ እንድትሰራ በራሷ የምትተማመን ሴት እንድትሆን በጣም ይመክራታል፣ ሰፖርት ያደርጋታል፣ ፑሽ ያደርጋታል። እንዳትፈራ ሁሌ ነው የሚነግራት። ና አሌክስ ጀግና ነው፣ የእውነት ጀግና ፍቅረኛ ነው። ትለያለ። በጣም ደስ የምትሉኝ፣ በጣም ነው የምወዳችሁ። ዴዚዬ የኔ አበባ በጣም አምሮብሻል። ሁሌም እንደዚህ እምር ይበልብሽ። ፈጣሪ መቼም አይለያችሁ፣ መጨረሻችሁን ያሳምርላችሁ። እወዳችኋለሁ ቤተሰብ። እናንተ ደግሞ ዛሬ የፍቅር ነው ቀን ነው፣ ፍቅር ብቻ ነው። ኮመንቱን እንዳለ በፍቅር ፍቅራችሁን ግለጹላቸው፣ በፍቅር አጥለቅልቁት። ምንም መጥፎ ኮመንት ማየት አልፈልግም እውነት ለመናገር እና ፍቅራችሁን አሌክስ ያያል። በነገራችን ላይ የኔን ዩቱብ ቻናል አሌክስ ያይዋል እና አጋጣሚ ይሄንንም ቪዲዮውን ሊያዩ ስለሚችል በደንብ ፍቅራችሁን ግለጹላቸው። እናንተንም ወዳችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ባይ